ይህ ስደት እኛ የሰው ልጆች ከኃጢአት ወደ ጽድቅ፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሐሰት ወደ እውነት፣ ከጥላቻ ወደ ፍቅር እንድንሰደድ ጥሪ ያደርጋል። በስማአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የጎቲው ቤተሰቦች እንኳን ለጾመ ጽጌ በሰላም አደረሳችሁ። ከብዙ ዘመናት በፊት ዓለም በጨለማና በኃጢአት በምትታፈንበት ወቅት የእግዚአብሔር ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ወደ ምድር መጣ። ይህ የልደቱ ብርሃን ለዘመናት በጨለማ ለነበሩ ሰዎች ታላቅ ተስፋና ደስታን ያመጣ ነበር። የሰማይ መላእክት ክብር ለእግዚአብሔር በአርያም ይሁን ሰላምም በምድር ለሰውም በጎ ፈቃድ እያሉ ዘመሩ። እረኞች በአድናቆትና በፍርሃት ተሞልተው፣ ሰብአ ሰገል በኮከብ እየተመሩ መጥተው ለተወለደው ንጉሥ ወርቅ፣ ዕጣንና ከርብ ያቀረቡ ይህ ሁሉ የሰላም የፍቅርና የደስታ መገለጫ ሳለ በዚያው ልክም የፈተናና የመከራ ደመና ከሩቅ መጥቶ ሰማይን መጋረድ ጀምሮ ነበር። አባቶቻችንና ቅዱሳን ሊቃውንት እንደሚያስተምሩን የመድኃኒታችን የኢየሱስ ክርስቶስ መምጣት የሰይጣንን የዘመናት ግዛት የሚያፈርስ እንደሆነ ስለሚያውቅ ከጥንት ጀምሮ የጠላት ሴራ ተጀምሮ ነበር። በጥንት ዘመን ነቢያት ስለእመቤታችን ቅድስ ድንግል ማርያምና ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መምጣት ብዙ ትንቢቶችን ተናግረዋል። ከእነዚህ ትንቢቶች መካከል ታላቁ ነቢይ ኢሳያስ፣ እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ትለዋለች፣ ኢሳያስ ምዕራፍ 7 ከቁጥር 14 ብሎ የተናገረው ትንቢት ይገኝበታል። ይህ ትንቢት ታላቁን አረጋዊ ስምዖንን ምን ያህል እንዳስጨነቀው እናስታውሳለን። ቅዱስ ስምዖን የመጽሐፍ ቅዱስን የብሉይ ኪዳን መጽሐፍት ከእብራይስጥ ወደ ግሪክ ሲተረጉም ድንግል ትጸንሳለች የሚለውን ቃል ሴት ትጸንሳለች ብሎ ይተረጎም ቢሞክርም መልአክ ተገልጦለት ይህንን ሳያይ እንደማይሞት ነግሮታል። የጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ከተፈጸመ በኋላ በሕጉ መሰረት በአርባኛው ቀን ወደ ቤተ መቅደስ ሲወሰድ አረጋዊው ስምዖን በመንፈስ ቅዱስ ተመርቶ ወደ ቤተ መቅደስ መጣ። የብዙ ዘመን ጸሎቱና ምኞቱ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስን በእቅፉ ተቀብሎ በእግዚአብሔር መንፈስ ተናገረ፣ አቤቱ አሁን እንደ ቃልህ ባሪያህን በሰላም አሰናብተው፤ ዓይኖቼ ያዳንህበትን መንገድ አይቷልና፣ ለአህዛብ ሁሉ የተዘጋጀውን ብርሃን፣ ለሕዝብህም ለእስራኤል ክብር የሆነውን ሉቃስ ምዕራፍ 2 ከቁጥር 29 እስከ 32፤ ይህን በማለት አመሰገነ። ከዚያም እመቤታችን ቅድስት ድንግል ማርያምን እንዲህ አላት፦ እነሆ የብዙዎች ልብ ሐሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸው እና ለመነሳታቸው ለሚቃወሙትም ምልክት ተሾሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል። ሉቃስ ምዕራፍ 2 ቁጥር 34 እስከ 35። ይህ ትንቢት እመቤታችን በልጇ ምክንያት የምትቀበለውን ታላቅ መከራ፣ የሀዘን ሰይፍ ልቧን እንደሚወጋ የሚገልጽ ነበር። ይህ ሰይፍ የእመቤታችንን አምስት ታላላቅ ሀዘናትን የሚያመለክት ነው። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስን አይሁድ እንዲገድሉት ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስን በቤተ መቅደስ ፈልጋ ባጣችሁ ጊዜ፣ ሦስተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ አደባባይ በተገረፈ ጊዜ፣ አራተኛው በዕለተ አርብ ጌታችን መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ በሰቀሉት ጊዜ፣ አምስተኛውና የመጨረሻው ቅዱስ ዮሴፍና ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስን ገንዘው ወደ አዲስ መቃብር ባወረዱት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በይሁዳ ቤተ ልሔም በተወለደበት ጊዜ ንጉሥ ሄሮድስ የምድራዊ ንግሥናውን ሊነጥቀው የመጣ መስሎት ደነገጠ። ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ብለው ወደ ኢየሩሳሌም በመጡ ጊዜ ሄሮድስ ንግስናውን ሊያጣ ይችላል ብሎ በመስጋት ታላቅ የጭካኔ ሴራ አዘጋጀ። ሰብአ ሰገልን ጠርቶ ሂዱ፣ ሕፃኑን በጥንቃቄ ፈልጉ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩን በማለት በሽንገላ ተናገራቸው። ሄሮድስ ይህንን የተናገረው ሊሰግድለት ሳይሆን ሊገድለው አስቦ ነበር። ሰብአ ሰገል ከሄሮድስ ከተለዩ በኋላ በኮከቡ እየተመሩ ጉዟቸውን ቀጠሉ። ጌታችን መድኃኒታችን ኢየሱስ ክርስቶስን ከእመቤታችን ጋር አግኝተውት ሰገዱለት። ወርቅ ዕጣንና ከርቤም እጅ መንሻ ቀረቡለት። ነገር ግን የእግዚአብሔር መልአክ በሕልም ለሰብአ ሰገል ተገልጦ ወደ ሄሮድስ እንዳይመለሱ፣ ነገር ግን መንገድ ቀይረው ወደ ሀገራቸው እንዲመለሱ ነገራቸው። ሰብአ ሰገልም ከሄዱ በኋላ የጌታ መልአክ በሕልም ለቅዱስ ዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነስ፣ ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። ማቴዎስ ምዕራፍ 2 ከቁጥር 13 እስከ 14። ይህ ቃል ለቅዱስ ዮሴፍ ታላቅ ፈተናና መከራ ነበር። ነገር ግን ሳያመነታ የእግዚአብሔርን ትእዛዝ ተቀበለ። ቅዱስ ዮሴፍም ከመልአኩ እንደታዘዘው፣ ገና ጨቅላ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ታቅፋ የምትቀመጥበትን አህያ አዘጋጀ። እመቤታችን ቅድስት ድንግል ማርያም ልጇን በክንድዋ አቅፋ፣ ቅዱስ ዮሴፍና ሰሎሜን አስከትላ፣ ከእስራኤል ወደ ግብጽ የሦስት ዓመት ከስድስት ወር መከራ የበዛ በትን ጉዞ ጀመረች። የሲናን በረሃ ማለፍ ነበረባቸው። በዚያን ዘመን ከእስራኤል ወደ ግብፅ የሚወስዱ ሶስት የተለያዩ መንገዶች ነበሩ። ሽፍቶችን ላለመገናኘት መንገደኞች በቡድን በቡድን ሆነው ይሄዱ ነበር። ነገር ግን እመቤታችንና ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ቅዱስ ዮሴፍና ሰሎሜ ከሄሮድስ ጭፍሮች ለመዳን ባልታወቁና አስቸጋሪ በሆኑ መንገዶች በእግዚአብሔር መልአክ እየተመሩ ተጓዙ። ይህ ጉዞ እጅግ አስቸጋሪና አስጨናቂ ነበር። ቀን ቀን የሚያቃጥለው የፀሐይ ሐሩር፣ ሌሊት ሌሊት ደግሞ የበረሃው ብርድና ውርጭ ያገኛቸው ነበር። እሾህ እየወጋቸው፣ እንቅፋት እየመታቸው፣ መውጫ መግቢያው በማይታወቅ በረሃ ውስጥ ብዙ ተሰቃዩ። ረሃብና ጥም ችግርና መከራ ደርሶባቸዋል ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃውን ለፍጥረታት የሚሰጠው እርሱ እየጠማው እንስሳትን የሚመግበው እርሱ እየራበው ምድርን በልምላሜ የሚያለብስ እርሱ ተራቁቶ የእኛን ዕዳ ሊክስልን በስደት ላይ ነበር እመቤታችን ቅድስት ድንግል ማርያም ደግሞ የአምላክ እናት ሆና መከራን ቀመሰች ልጇን ከሞት ለማዳን ያደረገችው ትግል ልብ የሚነካ ነው በበረሃው ወንበዴዎችን ባየች ጊዜ ልጇን ይገድሉብኛል ብላ በመፍራት መሪርን ባፈሰሰች። በአንድ ወቅት ወደ ትዕማን ቤት በሄደች ጊዜ የቤቱ እመቤት ከየት መጣሽ ብላ ጠየቀቻት። እመቤታችንን መልሳ ከይሁዳ ምድር የተሰደድኩ ስደተኛ ነኝ አለች። እመቤቲቱም አንቺ ሴት ደረቅ ነሽ መሰለኝ፣ በድርቅናሽ ቤትሽን ትተሽ ትዞሪያለሽ። እንዳንቺ ያለች ቆንጆ ሴት ከአዳራሽ ወደ እልፍኝ ይላል እንጂ ሀገሩን ትቶ ሀገር ለሀገር አይንከራተትም ብላ ተተናኮለቻት። ቅዱስ ዮሴፍም ለለማኝ ቢኖር ይሰጡታል፣ ባይኖር ደግሞ ካለበት ያድረሰ ይባላል እንጂ እንዲህ እንደ ፍላጻ ልብ የሚወጋ ነገር ምን ያናግርሻል ብሎ በመለሰላት ጊዜ ኮቲዋ የተባለችው ገረድ ቅዱስ ዮሴፍን በጥፊ መታችው። ጌታችን መድኃኒታችን ኢየሱስ ክርስቶስንም ነጥቃ ጣለችው። ጌታችንም እሪ ብሎ ሲያለቅስ እመቤታችን እርሱን ተከትላ ምርር ብላ ለቀሰች። ልታነሳውም ስትሞክር ቅዱስ ዮሴፍ ታዩ አምላክነቱን ይግለጽ አላት። በዚያም ሰዓት ትእማንን ከእነ ገረድዋ መሬት ተከፍቶ ዋጣቸው። በመጽሐፈ ስንክሳር እንደተመዘገበው ግንቦት 24 ቀን ግብፅ ደረሱ። በግብፅም ሳሉ የተለያዩ ከተሞች ተዘዋወሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተለያዩ ቦታዎች በርካታ ተአምራትን አደረገ። ሊቃውንቱ እንደሚያስተምሩን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ የተሰደደበት አንዱ ምክንያት በዚያን ጊዜ በግብጽ የነበረውን ጣዖት አምልኮ ለማጥፋት ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ከተማ ሲገባ በጣዖታቱ ላይ ያደሩ አጋንንት ይጮኹ፣ ጣዖታቱም ይሰባበሩ ጀመር። ይህ የአምላክነቱ መገለጫ ነው። አንዳንድ ሰዎች ተቀብለው ሲያስተናግዷቸው ሌሎች ደግሞ አሳደዋቸዋል መከራንም አጽንተውባቸዋል ነገር ግን ግብፃውያንና ኢትዮጵያውያን ለጌታችን ፍቅር ከምንም በላይ ይሳሱ ስለነበር ተቀብሎ አሳርፏቸው አንዳንዶቹም ቤታቸውን በመልቀቅ አስተናገዷቸው እመቤታችንም ኢትዮጵያውያን ባሳዩት ደግነትና ፍቅር በመደሰቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ኢትዮጵያን በእመቤታችን ምልጃ ሊጠብቃት ስለፈለገ የአስራት ሀገር አድርጎ ሰጣት ይህ ለኢትዮጵያ ታላቅ በረከት ነው። ለሶስት ዓመት ተኩል ያህል በስደት ከቆዩ በኋላ ንጉስ ሄሮድስ ሞተ። ሄሮድስም ከሞተ በኋላ የጌታ መልአክ በግብጽ ለቅዱስ ዮሴፍ በህልም ታይቶ የህፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ህፃኑንና እናቱን ይዘ ወደ እስራኤል ሀገር ሂድ አለው። እርሱም ተነስቶ ህፃኑንና እናቱን ይዞ ወደ እስራኤል ሀገር ገባ። ማቴዎስ ምዕራፍ 2 ከቁጥር 19 እስከ 21። ቅዱስ ዮሴፍ ይህንን ወደ እስራኤል ሀገር ሂድ የሚለውን የመልአኩን ቃል የሰማው ቁስቋን በምትባል በግብጽ ባለች ቦታ ነው። በኋላ በዚች ቦታ ላይ የእመቤታችን ቅድስ ድንግል ማርያም ቤተ ክርስቲያን ተሰርቶ ቅዳሴ ቤቱ ህዳር ስድስት ቀን ይከበራል። ሀያ ሶስተኛው የእስክንድሪያ ፓትሪያሪክ ቴዎፍሎስ ደግሞ በጌታችንና በእመቤታችን ስደት ወቅት የሆነውን ነገር እንዲገለጥለት ለብዙ ጊዜ ጸሎት ካደረገ በኋላ ህዳር ስድስት ቀን እመቤታችን ተገልጣለት በጉዞ ወቅት የሆነውን ነገር ሁሉ ነግረዋለች። ስለዚህ ህዳር ስድስት ቀን በሁሉም ምስራቃውያን አብያተ ክርስቲያናት የእመቤታችን ከስደት የመመለሷ ነገር የሚታሰብበት ሆኗል። የጌታችን መድኃኒታችን ኢየሱስ ክርስቶስ ስደት ብዙ መንፈሳዊ ትርጉሞች አሉት። የአዳምን ቤዛነት ለመሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በስደት ያሳለፈው መከራ አዳም ከገነት በመሰደዱ ምክንያት የመጣውን የዘላለም ሞት ለመካስ ነበር። የክርስቲያን ስደተኞች ምሳሌ የክርስቶስ ህይወት የመስቀል ላይ ጉዞ በመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስን አምነው ለተከተሉት ሁሉ በመከራና በስደት እንደሚያልፉ ምሳሌ ሆኗል ዛሬም በዓለም ላይ በሃይማኖታቸው ምክንያት የሚሰደዱ ወገኖችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስደትን እንደቀመሰ ያውቃሉ ስለዚህም በእርሱ ፊት ተስፋ ያገኛሉ የኃጢአትን ጣዖታት ማጥፋት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብጽ ተሰደደ። ይህም በግብጽ የነበረውን ጣዖት አምልኮ ለማጥፋት እንደነበረው ሁሉ በእኛ ሕይወትም ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመቀበል የልብን ጣዖታት ማጥፋት ያስፈልጋል። ቅዱስ ጳውሎስ ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስ ከቤልሆር ጋር መስማማት አለው ወይስ? የሚያምን ከማያምን ጋር ምን ክፍል አለው? ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና። ሁለተኛ ቆሮንጦስ ምዕራፍ 6 ከቁጥር 14 እስከ 16 ያለው ለዚሁ ነው። ሰው መሆኑን መግለጽ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ አገሩን ሳይለቅ ከሄሮድስ ዓይን መሰወር ይችል ነበር። ነገር ግን ይህን ቢያደርግ ስጋ መልበሱና ሰው መሆኑ ግልጽ አይሆንም ነበር። ስጋ የለበሰ ሁሉ ከጠላቱ ማምለጥ የሚችለው በመሸሽ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስም ከጠላቱ ከሄሮድስ ለማምለጥ ሰው እንደመሆኑ ወደ ግብጽ ሸሸ። ዲያብሎስን ማሳደድ አዳም ከገነት ከተሰደደ በኋላ ዲያብሎስ የአዳምን ልጆች ተቆጣጥሮ ነበር። የጌታችን መድኃኒታችን ኢየሱስ ክርስቶስ ስደት ዲያብሎስን ከሰው ልቦና ለማስወጣትና ግዛቱን ለማፍረስ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሄሮድስ ፊት እየራቀ ሲሄድ፣ ዲያብሎስም ከሰው ፊት እየራቀ ሄደ። የጌታችን መድኃኒታችን ኢየሱስ ክርስቶስ ስደት በተዘዋዋሪ የዲያብሎስ ስደት ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚቀበለው መከራ ሁሉ ዲያብሎስን በርቀት የሚመታ መሳሪያ ነበር። በመጨረሻም በመስቀል ላይ የሆነው የጌታችን መድኃኒታችን ኢየሱስ ክርስቶስ ሞት የዲያብሎስ ሞት ሆነ። ኢየሱስ ክርስቶስ ስደት ታሪክ ከሁሉም በላይ ታላቅ የመዳናችንና የፍቅር ታሪክ ነው። ይህ ስደት እኛ የሰው ልጆች ከኃጢአት ወደ ጽድቅ ከጨለማ ወደ ብርሃን፣ ከሞት ወደ ህይወት፣ ከሐሰት ወደ እውነት፣ ከጥላቻ ወደ ፍቅር እንድንሰደድ ጥሪ ያደርጋል። ዛሬም ብዙዎች ለስጋ ተድላ በኃጢአት እየተሰደዱ ነው። እነዚህን ወገኖቻችንን ከኃጢአት ስደት እንዲመለሱ በመምከር እና በመገሰጽ ጭምር ልንመልሳቸው ያስፈልጋል። በተለያዩ የዓለም ክፍላት በችግር በችግርና በተለያየ ምክንያት ከሀገር የተሰደዱትን ወገኖቻችንን በጸሎት ማሰብና በሚያስፈልጉ ድጋፎች ሁሉ መርዳት የክርስቲያን የዘወትር ምግባሩ ቢሆንም፣ በተለይ በዚህ የእመቤታችን ቅድስት ድንግል ማርያም ስደት መታሰቢያ ጊዜ በልዩ ሁኔታ በችግር የተሰደዱትን ልናስባቸው ያስፈልጋል። የእመቤታችን ቅድስት ድንግል ማርያምና የልጇ የጌታችን መድኃኒታችን ኢየሱስ ክርስቶስ ስደት በረከት፣ ምልጃና ጸሎት አይለየን። አሜን። ወስብሐት ለእግዚአብሔር።